ጤና ይስጥልኝ። እንደምን አመሻችሁ። ይህ የብዝኃነትና የህዳሴ ድምፅ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የምሽቱን ዜናዎች ይዘን ቀርበናል። በቅድሚያ ማረሰ ዜናዎቹ፣ የኢትዮጵያ ኤርፖርቶች ድርጅት በኦሮሚያ ክልል በቄለም ወለጋ ዞን ደንቢዶሎ ያስገነባው የአውሮፕላን መንደርደሪያና ማረፊያ ሜዳ ተመረቀ። ከዜናዎቹ ጋር አንተነህ ደምሰው ነኝ። ወደ ቀዳሚው ዜና አልፋለሁ። በህዋት የትግል ታሪክ ከ60 ሺህ በላይ ሰዎች ሕይወታቸውን ከፍለዋል። ይህ መስዋዕትነት ሀገሪቱ በአሁኑ ወቅት ላላ ዘርፈ ብዙ ለውጥ አስተዋጽኦ ከፍተኛ እንደሆነም የህዋት ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። የትግራይ ሰማዕታት ቀን በዓሉ አዲስ አበባ ሚሊኒየም አዳራሽ ተከብሯል። ሰመረ ምሩጽ ሰኔ 15 በዚህ ዕለት የሐውዜን ከተማ በደርግ የጦር አውሮፕላኖች ተደበደበች። በዚህ ድንገተኛ ድብደባም ከ2500 በላይ የሚሆኑ ንጹሐን ዜጎች ሕይወታቸው አለፈ። ይህ ክስተት 28 ዓመታትም ቢያስቆጥርም፣ ቀኑ ግን በህወሀት የትግል ታሪክ ውስጥ ሕይወታቸውና አካላቸውን ለከፈሉ ሰማዕታት መታሰቢያነት ይውላል። የትግራይ ሰማዕታት ቀን በአዲስ አበባም የተከበረ ሲሆን ብዙዎች ወጣትነታቸውና ሕይወታቸውን የከፈሉበት ትግል የብዙዎችን ጽናት ያሳየና የማይቻል የሚመስለውን እንደሚቻል ያሳዩበት ነው ተብሏል። ብጽናት ተአማሚ ነው ክቡር ህይወቶም በኢዛ ህዝቢ ዘወፈዩ በጽናታቸው ተማምነው ለ17 ዓመታት በመታገል የማይሸነፍ የሚመስለውን ያሸነፉ የትግራይ ሰማዕታት ልፋታቸው ከንቱ አልቀረም። ሰማዕታቱ መተኪያ የሌለው ህይወታቸውን የከፈሉበት ወጣትነታቸውን የሰዉበት ህዝባዊ ስርዓት ተተክሎ ሰላም ልማትና ዲሞክራሲን ለማረጋገጥ ቀን ከሌሊት እየተለፋ ነው። በትግሉ ሂደት ከ60 ሺህ በላይ ታጋዮች ህይወታቸው ያለፈ ሲሆን ከ100 ሺህ በላይ የሚሆኑት ደግሞ አካላቸው ጎሏል። በኢትዮጵያ ሁሉን ተጠቃሚ ያደረገና አሳታፊ ስርዓት ለመዘርጋቱ የእነዚህ ታጋዮች ሚና ወሳኝ ነበር ያሉት ደግሞ የህወሓት ምክትል ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ናቸው። ሳናሱ አቅላ ሀገር ላ ከህገ መንግስት ስትመራ ሀገር ዲሞክራሲያዊ ምስላ ዝተራገጸል ሀገር ኮይናላ በሰማዕቶቻችን ሀገራችን በህገ መንግስት የምትመራ ሀገር ህዝቦቿም ዲሞክራሲያዊ መብቶቻቸው የተረጋገጠላቸው ሆነዋል። የሀገራችን ብሔሮች ብሔረሰቦችና ህዝቦች በሀገራዊ ጉዳዮች ላይ በጋራ እንዲሰሩና ራሳቸውን እንዲያስተዳድሩ በቋንቋቸውም እንዲጠቀሙ ሆኗል። አዲሲቷ ኢትዮጵያ ተፈጥራ የህዳሴ ጉዟችንን ጀምረን የህዝቡ ተጠቃሚነትና ተሳታፊነትም የተረጋገጠ ነው። በዚህ ተግባርም ሰማቶቻችን ሕያው ሆኗል። የታጋዮቹ መስዋዕትነት ካመጣው የስርዓት ለውጥ ባለፈ ለአሁኑ ትውልድ ጽናትና ላመኑበት እስከ መጨረሻው መታገልን ያሳያልም ተብሏል። የበዓሉ ተሳታፊዎችም የትግሉ ሂደት ከባድና ብዙ መስዋዕትነት የተከፈለበት ነው፣ መስዋዕትነቱ ግቡን የሚመታው ደግሞ የተነሱበት ዓላማ ሲሳካ በመሆኑ ለዓላማው መሳካት የበኩላችንን እናደርጋለን ብለዋል። የኢትዮጵያ ኤርፖርቶች ድርጅት በኦሮሚያ ክልል በቄለም ወለጋ ዞን ደንቢ ዶሎ ያስገነባው የአውሮፕላን መንደርደሪያና ማረፊያ ሜዳ ተመረቀ። የኦሮሚያ ክልል ርዕሰ መስተዳደር አቶ ሙክታር ከድር የክልሉ መንግስት የመልካም አስተዳደር ችግሮችን ከመፍታት ጎን ለጎን የሕብረተሰቡን የልማት ጥያቄዎች እየመለሰ መሆኑን ተናግረዋል። የትራንስፖርት ሚኒስትሩ ዶክተር ወርቅነ ገበየው በበኩላቸው የሁለተኛው የእድገትና ትራንስፎርሜሽን ዘመን መጨረሻ የኤርፖርት መዳረሻዎችን ቁጥር ሰራሳ ለማድረስ እየተሰራ መሆኑን ጠቅሰዋል። ሀብታሙ ድረስ ዝርዝር አለው። የኢትዮጵያ ኤርፖርቶች ድርጅት በኦሮሚያ ክልል ቄለም ወለጋ ዞን ደንቢዶሎ ያስገነባውን የአውሮፕላን መንደርደሪያ ማረፊያና መቆሚያ ሜዳ የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ክድርና የትራንስፖርት ሚኒስትሩ ዶክተር ወርቅነህ ገበየሁ መርቀዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሙክታር ክድር የክልሉ መንግስት የህዝቡን የመልካም አስተዳደርና የልማት ጥያቄዎችን ደረጃ በደረጃ እየመለሰ ለመሆኑ የአውሮፕላን መንደርደሪያና ማረፊያ ሜዳው ግንባታ አንዱ ማሳያ መሆኑን የጠቀሱት ሞቱማን ኬኝ ረኮሌ ሀንቅነ ቡልቺሰጋሪ ኮሜዮ መታቲፍ ቡረታን መንግስታችን ለመልካም አስተዳደር መሠረታዊ የሆኑ ችግሮችንና የህብረተሰቡን ቅሬታዎች ከመፍታት ጎን ለጎን የህብረተሰቡን የልማት ጥያቄዎች ደረጃ በደረጃ እየፈታ ይገኛል። የአውሮፕላን ማረፊያና መንደርደሪያው ሜዳ መገንባትም የአካባቢውን ህብረተሰብ የልማት ተጠቃሚነት ይበልጥ የሚያሳድግ ነው። በተያያዘው የእድገትና ትራንስፎርሜሽን እቅድ ዘመን የኤርፖርቶቹን ቁጥር ወደ ሰላሳ ለማድረስ እየተሰራ መሆኑን የገለጹት ደግሞ የትራንስፖርት ሚኒስትሩ ዶክተር ወርቅነህ ገበየው ናቸው። በአሁኑ ወቅት 22 ኤርፖርቶች መደበኛ አገልግሎት እየሰጡ ሲሆን በሁለተኛው የእድገትና ትራንስፖርት እቅድ ዘመን መጨረሻ የቀላል አይሮፕላን ማሳረፊያ ሜዳዎችን ጨምሮ ቁጥራቸው ወደ ሰላሳ ከፍ ለማድረግ ቅር ተይዞ እየተሰራ ይገኛል። በኦሮሚያ ክልል የቄለም ወለጋ ዞን በአመት ከአርባ ሺህ ቶን በላይ ቡና ለማዕከላዊ ገበያ ያቀርባል። በአካባቢው የአየር ትራንስፖርት መጀመሩ ኢንቨስትመንትን ከማሳደግ ባለፈ ማህበራዊና ኢኮኖሚያዊን እንቅስቃሴውን እንደሚያግዝ የተናገሩት ደግሞ የአካባቢው ነዋሪዎች ናቸው። በአይሮፕላን ስንጠቀም ደግሞ የአንድ ሰዓት ስለሚሆን ከጊዜም አንጻር ብዙ ጠቀሜታ ይኖረዋል። ድሮ ከዚህ ጋምቤላ የምንሄድበትን እንግልት ያስቀርልናል እና የንግዱን ስራም ያፋጥ ነው። ኢንቨስተሮች ድሮ እዚህ አካባቢ መምጣት አይፈልጉም። ለምን ምርታቸውን ወደ ገባ የሚወስዱበት መንገድ በጣም ረጅም ስለሆነ ብዙ ኪሎ ሜትር ከአዲስ አበባ ብዙ ኪሎ ሜትር ስለሚርቅ ይሄ በተወሰነ ደቂቃ እዚህ ደርሶ ለመመለስ ሰርቶም ለመመለስ ለተለያዩ ነገሮች ስለሚጠቅም እንደኔ በጣም ደስ የሚል ነገር ነው። ለደንቢዶሎ አውሮፕላን መንደርደሪያ ማረፊያና መቆሚያ ሜዳ ግንባታ 73 ሚሊዮን ብር ወጪ የተደረገ ሲሆን በቀጣይ ከ500 ሚሊዮን ብር በላይ ወጪ በመመደብ ወደ አስፋልት ደረጃ የማሳደግ ስራ እንደሚሰራም የኢትዮጵያ ኤርፖርቶች ድርጅት ዋና ስራ አስፈጻሚ አቶ ቴዎድሮስ ዳዊት ገልጸዋል። ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ለተጠናከረው ዘገባ ሀብታሙ ድረስ ደንቢዶሎ። በቤኒን ሪፐብሊክ የኢፌድሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው የተሾሙት አምባሳደር ሳሚያ ዘካሪያ የሹመት ለቤኒን ሪፐብሊክ ፕሬዝዳንት አቀረቡ። አምባሳደር ሳሚያ ለቤኒኑ ፕሬዝዳንት ፓትሪስ ታሎን የሹመት ደብዳቤያቸውን ባቀረቡበት ወቅት እንደገለጹት ኢትዮጵያና ቤኒን በግብርና በትምህርትና በሳይንስ ዘርፎች ተባብሮ ለመስራት ከሶስት ዓመት በፊት የገቡትን ስምምነት ለማጠናከር ኢትዮጵያ ጠንክራ ትሰራለች። ፕሬዝዳንት ፓትሪስ ታሎን በበኩላቸው ሀገራቸው ከኢትዮጵያ ጋር ያላትን ግንኙነት ለማሳደግ እንደሚሹና በተለይም በግብርናው ዘርፍ ከኢትዮጵያ የሚወስዱት ተሞክሮ እንዳለም ተናግረዋል። አምባሳደር ሳሚያ ቤኒን ሪፐብሊክ የውጭ ጉዳይ ሚኒስትር ጋርም ተወያይተዋል። የኢፊድሪ የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ለዓለም ጤና ድርጅት ኃላፊነት ለመመረጥ የሚያደርጉትን ጥረት ቤኒን እንደምትደግፍ የውጭ ጉዳይ ሚኒስትሩ ኦርሊን አግቢኖንሴ ገልጸዋል። አምባሳደር ሳሚያ ተቀማጭነታቸው በናይጄሪያ አቡጃ መሆኑን ከውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት የደረሰን ዘገባ ያስረዳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይበልጥ ተደራሽነቱን ለማስፋት በአዳዲስ አማራጮች ብቅ ብሏል። የመረጃ የመዝናኛና አስተማሪ ፕሮግራሞቹን በቀጥታ ለማየት ላልቻሉ እንዲሁም በየትኛውም የዓለም ጫፍ ለሚገኙ ተመልካቾቻችን ተደራሽ ለማድረግ በጉግል ዓለም አቀፍ አገልግሎት ተመዝግቦ አዲስ የዩቲዩብ ድረገጽ ከፍቷል። በቅድሚያም www ዩቲዩብ ኮም ኢቢሲ ወርልድ ብለው ይግቡ። ወደ መጀመሪያው የመግቢያ ገጽ እንደገቡ በመምረጥ ወይም ሰብስክራይብ በማድረግ የዚህ ገጽ ተከታታይ ይሁኑ። ትኩስና ዕለታዊ ዜናዎች፣ ፕሮግራሞች፣ ድራማዎች በየዕለቱ ይደርሶታል። የወደዱትን ምስል ወይም ቪዲዮ ላይክ ለማድረግ ወይም ለወዳጆቹ ለማካፈል ወይም ሼር ለማድረግ በተጨማሪም የፈለጉትን አስተያየት ለማስፈር ይረዳውታል። በዚህ የዩቲዩብ ገጻችን እለታዊ የሚሆኑ ቆየት ያሉ ዜናዎች፣ ዶክመንተሪ ፊልሞች፣ ሳምንታዊ ፕሮግራሞች እንዲሁም በቀጥታ ስርጭት የተላለፉ ዝግጅቶች፣ ድራማዎች በየትኛውም ጊዜና ቦታ በየትኛውም መንገድ ለማግኘት ይችላሉ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን